ሌላ ምንም ነገር ኮይ ነው። አንድ ጠብ የሚል ነገር የለውም። እኔ ኦሮሞ ነው ያሳደገኝ። እህቴ ነፍሷን ይማር እህቴ በህይወት የለች። ሶስቱ ኦሮሞዎች ናቸው። ጀንትል ነው ኦሮሞ። ይሄ የተጃጃለ ደንቆሮ ማሰብ ያጣ እኛ ኬኛ ጅኒ ቆለቅ የሚለው ነው። ያንን ቅቤ የሚቀባ ዛፍ ዝም ብለህ ቅቤ ትቀባለህ። እ ካላበድክ አይናገር አይጋጋ ዝኮ ነው። እኔ ነገር ኮሚኒስ ወታኮ ሃይማኖት በአዳም ልኮት ነው አይደል ጆሴ? አፍኮርስ አፍኮርስ እስኪ እኔ አላምንም። እንደ እነሱ እኮ እንደ የሚገብሩት እኮ ማአጣጣ እኮ ነው ያለው ልክ የባዕድ አምልኮ ማነው የሚባለው ይሄ ዋቄፋና ምናምን የሚባለው ትዳር የሚፈቅደው ቆለጥ ነው። ሁለት ግንባር ላይ ካላየህ እንዳታገባ ነው የሚል። አለበለዚያ ጊዜ ሆነህ ጌጥ ተደከል ነው የሚል። ቁላ ካላመጣህ የሰውን እንዳንተ አይነት ሰው ካልገደልክ ስልብ ጃንደረባ ካላደረግ ማግባት አልችልም። ኢዝ ዴንጀር፣ አደገኛ ነኝ። ይሄ ነው። አንድ ጥያቄ ልጠይቀኝ፣ ተረጋግተህ። ማነው ከማልገልቹ ምንድን ነው ያልከኝ? ተረጋግቼ እጠይቃለሁ። ምን መሰለህ፣ ለምሳሌ አሁን ቅቤ አለ፣ ከዛ በኋላ ዛፍ አለ ይሄ ቅቤ ከአንተ ላም አይደለም፣ ከራሴ ላም ነው። የራሴን ቅቤ ግንድም መሬትም የፈለግኩትን ቦታ ብቀባ አንተ ከፈለግ ተቀባ፣ ችግር የለውም። የፈለግኩትን ነገር ባደርግ እኛ የምንለው የኦሮሞ ንጹ ኦርቶዶክሶችን ዋቄ ፈካ ካልሆናችሁ የዋቄ ተከታይ ካለው ሆናችሁ እያላችሁ የምትገሉት ነው የምንቃወመው፣ እንጂ እንኳን የራስ ላም የእናትህንም አልበህዛ ቀቢ አርገ ቀባኝ ገባ ጉዳያችን አይደለም። የምትቀቡበት ግን ሩዕዝ ነገር ነው። ሌሊት ላይ የሚመጣ አዳምጠይ ሞጣ ራሱ መንፈሱ ነው። ጅቦ መንፈስ ሆኖ እሱ ነቢሌ ሰው አውሬዎች ናቸው። ወደ መንፈስ ተቀይሮ ነው የሚሉት። አፈራባክ ብለህ አንተ ጅል እንጂ አሳ እኮ አይደለ። የሁለት ሺህ አስራ ስምንት አመጣሁት አምልኮት ነው ኦሮሞ ውስጥ እኮ እሱም ቃል አመለከው እንደ ጆሲ። አሁን አንድ ጥያቄ አለኝ። ቅቤ ምግብ ነው በሙስሊም ኢማኖ ይባላል። በክርስቲያኑም እንግዲህ ምግብ ነው ምግብ ነክ ነገር ለፀሐይ ለተለያየ ነገር መርገጥ እንኳ እንጀራውን ወድቆ ብታገኝ አምስተህ ወደ የሆነ ቦታ ላይ የማይበላ ከሆነ ወደ የሆነ ቦታ ላይ ሰው እንዳይረግጠው ታስቀምጣለህ። እንዴት ምግብ ነክን ነገር እንጨት ላይ ይጠፈጠፋል? ጆሲ፣ እንዴት መብቴ ነው ላም ብሎ ስለጠየቀ ነው ላሚቱ የኔ መብቴ ነው ሲል፣ ምግብ ነክን ነገር ሀራም አይሆንም። ይህን እኮ ነው የምንለው። አንድ ማይናገር ማይጋገር እኔ የሚገርመኝ ደግሞ እንደዛም ልከውት ደግሞ የቸገራቸው ቀን ቆርጠው ደግሞ እሳት ይመቁበታል። እንደው አይሸትም ግን አይሸትም። ሚኒሶታ ላይ ተከሰዋል ነው ምን ቀብተው አገሩ ሙሉ አጠነብጥ 19 ጋር 19 ላይ ጆሲ እኔ ለኦሮሞ ሕዝብ እንደዚህ ትሳደባለህ ብዬ ጠብቄ አላውቅም። እንዴት እንደዚህ ትላለህ? ትልቅ ሰው ነው ሕዝብ። እሱ ጋሎች ና ያለ እኔ ምለው ጋላ እና ኦሮሞ ላይ ያለው ጋላ ማለት እንደ አብይ አህመድ አስተሳሰብ ናላው የዞረ በጣዖት የሚያመልክ የእሬቻን በየመንደሩ የሚከበረውን ዋና መዲና ላይ ኦርቶዶክሳውያን መሬት ላይ የዘንዶ ቅርጽ አሰርቶ ውሃ አፍስሶ እዛ እንድንቦራጨቁ እዛ በታቸውን እንዲጥሉ ያደረገውን የምቃወሙ ቢኮዝ ዶክተር አብይ አሁን አዲስ አበባ ያ ሽንት ቤት የሆነ ከተማ በጣም አጸዳ ጽዱ አረገ። እሱን ውስጥ ለግፈዋል። አትደግፍም? አብይ አህመድ ነገሩ ዛካሁ ገና። አማራ ክልል ላይ አስር ሺህ ህዝብ እየፈጀ ምን አይነት ስራ ነው ያ የሚሰራው እኮ በአማራውያን ታክስ ነው። አብይ አህመድ ጅል ነው። ምንል ልንገራ፣ ፓርላማ ላይ ገብቶ የኤርትራ ህዝብ ሶስት ሺህ ነው፣ የኢትዮጵያ ህዝብ ደግሞ በአመት ሶስት ሺህ ይወልዳል። በአመት አስራ አምስት ሺህ አማራ ደግሞ ይገላል፣ አንድ ነጥብ አምስት ትግሬ እንገሏል። ይሄ አይታሰብም በእናንተ በደንቆሮ ጋሎች ማለት ነው። ይሄን ነው የምቃወመው። ተረት ተረት ነው የምንላችሁ ለዚህ ነው። አብይ አህመድ ዋጤ ነው የምንላችሁ ለዚህ ነው ሌባ ነው የምንላችሁ። ለዚህ ነው የመለስ ዜና ኮ አብያመት ኮ ወሸላ ነው የነበረው መለስ ዜናዊ ነው የገረዘው። የትም ቦታ ሆነ፣ ጆሲ አማራ ክልል ውስጥም አሁን የብልጽግና ፓርቲዎች አሉ፣ ኦሮሚያ ክልልም አሉ፣ አገር እያስተዳደሩ ነው ያሉት። አማራ ክልል ምኞት ነው። አዳምጣኝ፣ ስንት አክፍል ነህ? ተምረሃል ወይ? ካልተማራህ። አዎ፣ አዎ ትንሽ ስድስተኛ ያለው ብርሃኑ ጁላ ይህንን አላነጋግረው እንኳን በኋላ ዝጋው። ይሄ ደንቆሮማ እየ ሞቶ የት ሀገር ሰው ነህ? ሀገር ሰንበቴ። ይሄ ነው ገንዘብ እያሰባሰበ የወሎን ህዝብ ወደ አዲስ አበባ የሚገባውን አንዱ መንገድ እያዘጋ የሚያስገድለው ይሄ ነው። ኧረ ቆይ በእናትህ ጆከር፣ የት ነው ሀገር? ሰንበቴ ነው ሰንበቴ። ከወሎ ልጅ ነኝ የፍቅር ሀገር ከሚሴ እንዳትለኝ። ከሚሴ ሰንበቴ ከሚሴን አለፍ ብለህ ሰንበቴ እያልኩ ነው ጆስ እነሰው አብሳሽ አመት አመት ደጋሾቹ ባስን ከወሎ የሚገባውን ባስ እያገቱ የሚያቃጥሉት መኮ አካባቢና ማጀቴ አካባቢ ያለውን ንጹሐን ገበሬ እየሄዱ የሚያርዱ እነሱ ናቸው

ህጻናት፣ በተኙበት ገበሬው በተኛበት ደክሞ በተኛበት ሾልካችሁ የገባችሁ አንድዳችሁ ጨርሳችሁታል። ህጻናት የለምን፣ ሰፈር አጠቃላይ ተቃጥሎ አልቋል። ባስ ሲመጣ ባስን አግታችሁ መንገድ ላይ በመሳሪያ በድንጋይ አስፈራርታችሁ ባስ ሙሉ ዘግታችሁ የምታቃጥሉ ሰዎች ስንት ወለ የኔ የሞተው ተው እንጂ አጣዬና ሸዋሮ ቤትን ማን ረሳም እኮ እዛ ላይ የሚፈጠረውን ባልጬ እና ይሄ እንትና አካባቢ ላይ ሰንበቴ ላይ የሰራችሁን ግፍ እሱ መቼም ለታሪክ አይረሳም። ወይ መቆይ ትሄዳለህ ያን አካባቢ ላይ፣ እዛ አካባቢ ጎረቤታማ የሆኑትን ያደረጋችሁትን እኛ ነን የምናውቀው። አማራው እዛ አካባቢ ተወላጅ እያዳላ ነው እንጂ እዛ የተጎዳ መንገድ ዝጋ ጋ አይደለም። ጠግባችሁ የእኛ ነው ብላችሁ መተ ድንጋን ስለፈጠርክና ተጠግተ ስለኖርክ የእኛ ነው ብላችሁ ሰው ትገላላችሁ። አማራው አልደርስም በፍቅር እያኖረ ተጠግተ ነው ያለው። ለልዩ ዞን እኮ ተሰጥቶ እኮ ነው ያለው እና ሀገሬ ኖርት አታስጠጋኝም። አታስጠጋኝ፣ አታስጠጋኝ፣ አታስጠጋኝ። እነዚህ በአጠቃላይ አማራ ናቸው ጆስዬ። ገብቶኛል እኔ ግን ቅር እንዳይላችሁ ብዬ ነው ቅድም የተናገርኩት ጃፒ የሚባል መጥቶ ትናንትና ሰድቦኛል ሶቤት ሰዎችን እያስተማርኩ እያለሁ እኔ እጽፍልሀለሁ አስታርቃችኋለሁ ችግር የለም ትነጋገራላችሁ ጆሲ ወጠጤ እኮ ነው እኔ ደግሞ ተነፍሰዋለሁ እንኳን እሱ አይደለም ለሀጮር አዝረ ትስማማላችሁ ትስማ ቆይ ቆይ እጽፍልሀለሁ ጆሲ ጅቦ ግን መጥቶ እየጻፈ ነው ከታች ጆሲ ጌታዬ ብሎ ይፃፍናል። አስገባሁ። ጆሲዬ ብለህ ጻፈለው። ወይ ባፉ ይግባና ጆሲዬ ጌታዬ ይበል። አይ ልማ በትረዬ ሰጠኸኛል ካላለ እንነቅለዋል፣ እራስ እንትነቅለዋል። መጀመሪያ ይፃፍ ከታች። ያሳመን ጆሲ ጌታዬ አባት ፀሐፍ፣ ሰመዱ አንተ ደግሞ ቆሮማህ፣ እየጻፍ እላለሁ እያለ ባፉ ነው። ለካ መጻፍ አይችልም። ሚኒሻ ነው። አስገባሁ።

አንድ አምላክ ፈጣሪ ነው። ከአንድ አምላክ ውጭ የሚያውቁ ሸይጣኖች ናቸው። አንተን አምላክ ብዬ ልቀበል መብት ነው። ረሽ ነው ከፈለክ። ሞዴሬተር እኮ አሁን አንተ እምነት ካለ ሰይጣናዊ ካልሆንክ ጌታ አልሀለሁ አምልኩኝ ካልክ ሲክስ አንተ እላለሁ ብለህ ገብተህ ሚስጥርን ሁሉ የደርግ ወታደር እንደነበርክ የባንክ ቤት ዘበኛ እንደነበርክ እየተናገረ አራሱ ባንክ አልነበረም። ባንክ ጨዋ ተመርምሩ። እንዴት ነው? አጎቱ ቤት አላቸው፣ አክሱ ቤት አላቸው። የድሀ ልጅ ነው ዘበኛ የሚሆነው። እሱ አታስገቡ ነጋለው በለው በራስ እንጂ በለው። ጆሲ ጌታዬ ማለት አለበት። አለበለዚያ ግን አንተ እምነት የለህም ልበልህ። አንተ ነህ ጌታ። እንደት እምነት